አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ አንድ በዚች ቀን የቅዱስ የሱጦስ ሚስት ቅድስት ታውክልያ በሰማይትነት ሞተች። በየካቲት አስር እንደተጻፈ የእስክንድርያ ገዥ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ፃ ወሰዷት። በሀገረ ፃ መኮንን ፊት የመኮንን እስክንድሪያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግስቴን ተውክ፣ ከልጅነት ባሌም ተለየው በልጅነቴም በልጆችም አልተጽናናውም ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህም በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክ ተገለጠላትና ቁስሎቿን አዳናት። እስሮች እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጠዋትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ፤ የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምእመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ስጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። በእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከእኛ ጋራ ይኑር ለዘላለሙ አሜን። ሰላም ለታውክልያ ለፈጽሞ ሰናይ ምርዋፃ አመ ሰድዋ ውስተ ምድረፃ ሀበስነ አብያት ይርእየት ዘበቀርነ ነጌ ተሃንጻ ወካይበ አዲ እያንሰአት ገጻ ለነጽሮ ወልዳ አወሊ ወየ ስጦስ ቢፃ በዚችም ዕለት የከበረ ኤጲስቆጶስ አባ ዘፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄትስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። ዘውትሮ ይጾም ነበር። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተ ክርስቲያንን ስርዓት ተምሮ ቅስና ተሾመ። በዚያም ሰላሳ አምስት ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጸጉር የተሰራውን ማቅ ይለብሳል እንዲህም የሚጋደልና የሚጠመድ ሆኖ ኖረ። ከዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበረ። በታመመም ጊዜ እግዚአብሔርን እንዲህ ሲል ጠየቀው፣ የክብር ባለቤት ጌታዬ ኢየሱስ ክርስቶስ ወኤጲስቆጶስነት ስለ ተሾምኩ ጸጋህን በውኑ ከእኔ ታርቃለህን? ከእግዚአብሔር የታዘዘ መላክም ወደ እርሱ መጥቶ አስተውል እወቅ አንተ በገዳም ሳለ በታመንክ ጊዜ የሚጎበኝህ የለም ወይም የሚ አገለግልህና ለደዌህ መድኃኒት የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌውንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝህ እና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት ሰላሳ ሁለት ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ንዋየ ቅድሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ ወቁ እኔ ወደ እግዚአብሔር ይሄዳለሁና፣ እንደሚገባም በመካከላችሁ እንደ ኖርኩ እናንተ ታውቃላችሁ። ለኤጲስቆጶሽነት ሹመትየም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው፣ እግዚአብሔርም ያክብራችሁ እስከ መጨረሻ የጡ ምቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን በረከቱ ትድረሰን ለዘላለሙ አሜን። ሰላም ለበፍቱን ወስ ዛሂረም አፈ ከም እይብላ ብሱለ እንበልሃ መልማል ዘልፈ ፍትወተ ዓለም ፍጹም እምልቡ ገደፈ በሞዋይለ ክብሩ ይወለጠ አስፈ እምነ ዘይለብስ ወትረ ጸቀ ጸጉር ገዚፈ በዚችም ቀን የባሌ መምህር አባ ሴር በሰማይትነት አረፈ። ይህውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሰላስ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማኅሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዴዎን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳ ነው። በአንዲት ዕለትም መምሩ በእርሱ ላይ ተበሳጭቶ መትቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ የትሉም ከዛፉ ኩሌታ ደርሶ ይወድቅ ነበር። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደ ወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩ ሆኖለት በአጭር ጊዜ የብሉይና የአዲስን መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያ ሞራት እንደ በከፍተኛ ቃል የመዝሙር ማይሌት የለም ነበር በትሁት እንጂ እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት ሶስት አይዋፋት ላከለት እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋራ አወጡት። በዚያም 24ቱ ካህናት ተሰማይ የሚያመሰግኑበትን ማህሌታቸውን ተማረ ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ነበረች ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ለወልድ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ ዳገመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ ያሳየው አስተማረው አለ። ይህችን ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግሥት ታላቆችና ህዝቡ ሁሉ ወደ እርሱ ሮጡ። ሲሰሙትም ዋሉ። ከዚያም በኋላ ከአመት እስከ አመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላይክት በዓል በነቢያትና በሐዋርያት በጻድቃንና በሰማይታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማው ሰራ። ይኸውም እዝ ልግእዝ አራራይ ነው። የሰው ንግግር፣ የአይዋፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም። በአንዲት ለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ኃይሌቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሱም በማለለት ጊዜ ወደ ገዳም ሄጄ መነኩስ ዘንድ አሰናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም አሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህም በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለያሬድ ስብሐተ መላእክት ለሕዋጼ እንታ አይረገ በልቡ ሕሊና መንፈስ ረዋጼ ለትምህርተ መጽሐፍ ገብአ እማህበኮን ነፋጼ በብዙ ጻማ ዘአልቦ ሁጻጼ መልልተ ጉንደኦም ነጺሮ እንዘይ አር ግጼ በዝችም ቀን ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ሥጋዋን በመቅጣት ራሷን ታሰቃያለች። ሰዎችም ባዩዋት ጊዜ ራሷን አእምሮዋን እንደ ሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሷም ከደናግል ገዳም ሄዳ ትሩፋቷንና ገድሏን ሁሉ ለእመምኔቷ ነገራት ነገራት ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያች ምለት ወዲ አከበሯት። እርሷም ስለ እና ስለ አጎሳቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋራ ይኑር ለዘላለሙ አሜን። በዚችም ቀን በዲዮ ቅልጥያኖስ መንግሥት ዘመን ቅድስት ታፎሚያ በሰማይትነት አረፈች። የዚችም የእናቷ ስም ቴዎድርስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግድ አንቲጳኖስን በአነሳሳው ጊዜ ይህችን ቅድስት አፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር አልሰዋም። የአባቶችን ተስፋ ለማግኘት ልቤ ጸና ነውና አለችው። ያን ጊዜም አንቲ ጳጦስ ተቆጥቶ አጥንቷ ሲሰበር ህዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ደው ከውስጡ ይወረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ! ከዚህም በኋላ እስከ ማግስት ከወህኒ ቤት ጨምራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔስ ለማይናገሩ ዲድ ድንጋዮች አልሰዋም አለችው። አንቲ ሂጳቶስም ሰምቶ ስጋዋን ይገፉ ዘንድ መቃጥን ያላቸው አራት ደንጊያዎችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ፣ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃ ዳር አቆሟት። ደግሞ ስለታሞች ደንጊያዎችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት ታዘዘ። ግን ምንም ምን አልነካትም። ከዚህ በኋላ አራዊትን ሁሉ ድባትንም ሰበሰበ። በላይዋም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነካቻት። ከሰማይም እንዲህ የሚል ቃል መጣ የተመሰገን ሽ፣ አፎምያ ወጥተሽ ወደ ከበረ ቦታ ነይ። እንግዲህ እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔርም ምስጋና ይሁን እኛንም በዚች ቅድስት ጸሎት ይማረን በረከቷም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብ ለፈጻሜ ስም ኪዛቲ

እለ ህማመ ሰም ጾሩ ወታአገሱ መከራ ይጽምዱኒ ባየርኡቶሙ ወይቅንኡኒ ለግሙራ ከመፀመዱ ተያፊን ወብዕራ በዚችም ቀን የኤስድሮስ እናት ቅድስት ሶፍያና እህቱ አፎምያ በሰማይትነት አረፉ ደግሞ የአባ በኪሞስና የአብሳዲን መታሰቢያቸው ነው በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ ሁለት በዚች ቀን በኢየሩሳሌም አገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። በዚችም ዕለት ሃይማኖቱ የቀና የንጉስ በእደ ማርያም ልጅ የኢትዮጵያ ንጉስ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። ለዘላለሙ አሜን። በዚችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። በዚችም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ። በዚችም ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመላሌኤል ልጅ የያሬድ የእረፍቱ መታሰቢያ ነው። በዚህችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን አስራ ሰባተኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አረፈ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ለዘላለሙ ይማረን። ዛቅረብ ኩማ ሌታ ዘኪርያ ይላፈም እንደተጸምዱከ ዘልፈ ለላ ነብተ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውክፈ ምላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰባከያን ሰማይ ተጻድቃን ደናግል አዲ

በጸሎተ ሙ ማርያ ማራቂ ተኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ ታምር ዘገብረ ጊዜ ነው፣ አምላክ ነው፣ መዳኒ ነው። ኢየሱስ ክርስቶስ ሳሉ ወምህረቱ ይሃሉ ምስለኩልና ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል ሶስት አዕዋፍ ወደ እርሱ ላከ። ከዚያም ሶስቱም አዕዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከሶስቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ፣ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ፣ አንተ ብፁ ይስቁን አንተን የተሸከመች ማኅፀን የተባረከች ናት አለች። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ ሰዎስት አዕዋፍ ተመለከተና እናንተ በሰዋ እንደ በት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከሰወስቱ አዕዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድን ንነግር ከኤዶም ገነት ወደ አንተ ተልከን መጥተናል አለች። ይህንንም ከተናገሩ በኋላ እኒ አዕዋፍ ከእርሱ ተሰወሩ። በዚያም ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ሰላም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት፣ ምድራውያን ረቂቅ፣ አዳም የፈጠረ እግዚአብሔር ምስጋና፣ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ። ነገር ግን አልቻለም። ዳግመኛ ምን ሊያ አዕዋፍ ወደ እርሱ ተመልሰው መጥተው ከሶስቱ አንዲቱ አዕዋፍ ያሬድ ሆይ የሰማኸውን አስተዋልህን? ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጣራ ዘንድ እኔ ነግርሃለሁ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦና መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስባተ ማህሌትን በየወገኑ ተምሮ ከቀኑ በሶስት ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሮቤልና ከሱራፌል ሰባተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ ሰምቶ ተናገረ። ዳግመኛም የእግዚአብሔር የህጉ ታቦቱ ይችውን ታቦተ ጽዮን ካለችበት መቅደስ ገብቶ ሁለት እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽህት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የህይወት መሰላልነ ነሽ አምላክን የወለድ ሽመቤታችን ድንግል ማርያም ወይ ከተለይቱ የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ አንድ ክንድ ያህል ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያኑ ወጥቶ አራቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሬድን ባል አለቱ እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ 22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚ የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥራተ ማህሌት እንድታይና ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶላል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን።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

ንቁ ሚዲያ ርቱ የቤተ ክርስቲያን ልሳ ነው።